ባለፈው ሳምንት አንዱ ያነሳነው ስለ ስጋ ማሰብ ሞት ነው እና ስለ መንፈስ ማሰብ ግን ህይወትና ሰላም ነው የሚለውን ሀሳብ አንስተን፣ ስለ ስጋ ማሰብ ስለ መንፈስ ማሰብ ምን ማለት ነው የሚለውን ሀሳብ አንስተን፣ አንድ ሰው የሀሳብ ውጤት ነው ብለን የምናስበውን ነው ያንን የምንሆነው፣ የምንገልጠው፣ ውጤታችንም እጣፈንታችንንም የሚወስነው ሀሳባችን ነው ብለን ስለ ስጋ ማሰብ የሚለውን ሀሳብ ስለ አሮጌው ተፈጥሮ፣ ስለ አሮጌው ምኞት፣ ስለ አሮጌው ባህሪ፣ ስለ አሮጌው ማንነት ማሰብ ማለት ነው ስለ ስጋ ማሰብ ብለን ገላትያ ምዕራፍ አምስት ከቁጥር 19 ጀምሮ ያሉ ሀሳቦችን አነሳል። የስጋ ስራ የተገለጠ ነው፣ ዝሙት፣ እርኩሰት፣ መዳራት፣ ጣዖት ማምለክ፣ ሟርት፣ ጥል፣ ክርክር፣ አድመኝነት፣ መለያየት፣ መናፍቅነት፣ ሰካራምነት፣ መግደል፣ ዘፋኝነት እያለ የሚዘረዝራቸው የአሮጌው ሰው፣ የአሮጌው ማንነት፣ የአሮጌው ባህሪ፣ የአሮጌው መገለጫ ፍሬ ናቸው ብለን እነዚህን አጠቃላይ የስጋ ምኞቶችና ሀሳቦች ማሰብ ማለት ነው እንጂ ይሄ ከራስ ጸጉር እስከ እግር ጥፍር ስላለ ተክለ ሰውነታችን ወይንም ሰውነታችን፣ ቦዲያችን አይደለም። ስለ አሮጌው ምኞት፣ ስለ አሮጌው ሀሳብ፣ በአሮጌው ምኞት፣ በአሮጌው ሀሳብ ክርስቲያን የዳነ ሰው ዳግመኛ የተወለደ ሰው ያንን እንደማያስብ ለምን ከኃጢአትና ከሞትቅ አርነት በክርስቶስ ኢየሱስ ወጠነ። በክርስቶስ ኢየሱስ አርነት የወጣው ዳግመኛ የተወለደው ማንነታችን ስለ ስጋ ስለ አሮጌው ምኞት አያስብ፣ ስለ አሮጌው ሰው አያስብ። የትላንትናው ምኞታችን ሳይሆን አዲስ የሆነ ተፈጥሮ አዲስ ምኞት የያዘ አካል ያለ መጽሐፍ ቅዱስ ሲናገር በክርስቶስ ኢየሱስ እናንተ አዲስ ሰው ናችሁ፣ አዲስ ፍጥረት ናችሁ፣ አዲስ ልብ አላችሁ፣ አዲስ ምኞት አላችሁ፣ አዲስ ረሃብ አላችሁ፣ አዲስ ጥማት አላችሁ፣ አዲስ ናፍቆት አላችሁ። ስለዚህ ሁሉ ነገር አዲስ በሆነበት የትላንትናውን የአሮጌው ሰው እንመኘው የነበረውን እናስበው፣ እንናፍቀው የነበረውን ነገር እንደማንናፍቅ እንደማናስብ ይናገራል። ስለዚህ ስለ ሥጋ ማሰብ ምንድነው ነው? ውጤቱ ሞት ነው ብሎ ፍርድና ውጤት እንዳለው ያሳየናል። ስለዚህ አንድ ሰው ስለ ሥጋ የሚያስብ ከሆነ የት ነው የሚያደርሰው? የሐሳብ ከተባለ ሲኦል ውስጥ ነው የሚያስገባው። ስለ መንፈስ ማሰብ ግን ብሎ ይናገራል። ስለዚህ አንድ ሰው የሐሳቡ ምንድ ነው? ከተባለ ተገዢ ነው፣ ባሪያ እኛን የበላይ አድርጎ የሚቆጣጠረን ምንድነው ሲባል የምናስበው ሀሳብ የምንመኘው ምኞት፣ ባሪያ ያደርገናል፣ ተገዢ ያደርገናል። የዛ ነገር እስረኛንም ያደርገን። ስለዚህ አንድ ሰው የሀሳቡ ሜዳ የሀሳቡ ማንነት ምን መሆን አለበት ሲባል፣ ሪል ቆም ብሎ ማጤን አለበት፣ ማየት አለበት፣ ሪል ማስተዋል መቻል አለበት። እኔ እግዚአብሔር አምላክ እንዳስበው የሚፈልገው ሀሳብ ምንድን ነው የዳነ ሰው ክርስቲያን የሆነ ሰው በክርስቶስ ኢየሱስ አምኛለሁ ያለ ሰው እንዲያስበው የሚገባው እግዚአብሔር እንዲያስበው የሚፈልገው ምንድን ነው ብለን ሀሳባችን ሜዳ ላይ ወይንም አይምሮችንና ፈቃዳችን ላይ እንድናስበው የሚፈልገው ነገር እግዚአብሔር ምንድን ነው ካላችሁ፣ ባሪያ የሚያደርገን ወደ ሞት የሚመራንን የስጋን ሀሳብና ምኞት ሳይሆን የመንፈስን ሀሳብ እንድናስብ የሚያደርግ ነው። ዳግመኛ የተወለደው አዲሱ ሰው አዲሱ ልባችን አዲሱ ረሃብና ጥማት ራሳችን ምንድን ነው የሚያስበው? ከተባለ የሚያስበው የመንፈስ ሀሳብ የመንፈስን። ያኛው አሮጌ ተፈጥሮ፣ አሮጌው ሰው፣ አሮጌው አዳ የስጋን ነገር ያስብ እንደነበረ፣ ሀሳቡ ምኞቱ፣ ትኩረት ሁሉ ነገሩ ስጋዊ እንደነበረ፣ ይሄ ሞት የሚያመጣ ፍርድ የሚያመጣ እንደነበረ፣ ለዛ ነገር ተገዥና ባሪያ የሚያደርገን እንደነበረ፣ አሁን ደግሞ ዳግመኛ ስንወለድ ዳግመኛ የተወለደው አዲሱ ሰው የሚያስበው ነገር ምንድን ነው ከተባለ መንፈሳዊ ሰማያዊውን፣ ዘላለማዊውን ነው የሚያሰብ። ስለዚህ ስለ መንፈስ ማሰብ ምን ማለት ነው ሲባል፣ እግዚአብሔር መንፈስ ነው፣ የምናመልከውን በእውነትና በመንፈስ ነው አለ። ስለ መንፈስ ማሰብ ማለት አንድ ሰው እግዚአብሔርን ነው የሚያስብ። የሀሳብ ዓለማችንን ዳግመኛ የዳነውን የመንፈስ ዓለማችንን፣ የፈቃድ ዓለማችንን ሙሉ ለሙሉ ሊሞላ ሊቆጣጠር የሚገባው ሀሳብ ራሱ እግዚአብሔርን ነው የምናስብ። መጽሐፍ ቅዱሳችን ሲናገር እግዚአብሔርን ባሰብኩት ጊዜ ደሳል ሰው እግዚአብሔርን ሲያስብ የእግዚአብሔር ታላቅነትን ያስባል። እግዚአብሔርን ሲያስብ እግዚአብሔርን ዘላለማዊነት ያስባል። እግዚአብሔርን ሲያስብ የእግዚአብሔርን ሁሉን ቻይነት ያስባል። እግዚአብሔርን ሲያስብ የእግዚአብሔርን ምሕረትና ፍቅር ያስብ። ስለዚህ አንዱ ስለ መንፈስ ማሰብ ምን ማለት ነው ከተባለ ራሱ እግዚአብሔርን ማሰብ ሐሳባችን በራሱ በእግዚአብሔር ሐሳብ መሞላት አንዱ ይሄ ነው። ሁለተኛ መንፈሳዊ የሆኑ ዘላለማዊ የሆኑ እውነቶችን ማስብ። የመንፈስ ዓለም ምን አይነት ዓለም ነው ሲባል ዘላለማዊ ዓለም እዚህ ነው። መጽሐፍ ቅዱስ ሲናገር የልቦናችሁ ዓይን እንዲበራ ጸልያለ የልቦናችሁ ዓይን ሲበራ የተጠራችሁለት ተስፋ ምን ያህል ታላቅ እንደሆነ ምን ያህል ዘላለማዊ እንደሆነ ምን ያህል ርስትና ክብር የተሞላ እንደሆነ አይኖቻችሁ ተከፍቶ ያል አንድ አማኝ ሁል ጊዜ ዘላለማዊ የሆነውን ሐሳቡ የሚያስብ ከሆነ በአጭር ሊያስቀረው የሚችለውን የምድር ኮተት የምድር ተራ የሆኑ ነገሮች ናስ አይምሮውና መንፈሱ ሐሳቡ የሚሞላው በዘላለማዊ እግዚአብሔር በረከቶች ነው። ለዚህ መጽሐፍ ቅዱሳችን ሲናገር በክርስቶስ በሰማያዊ ስፍራ በመንፈሳዊ በዘላለማዊ በረከት ነው በረከት ነው ዘላዓለማዊ የሆኑ በረከቶች፣ ዘላዓለማዊ የሆኑ ተስፋዎች፣ ዘላዓለማዊ ርስቶች፣ ዘላዓለማዊ መድረሻዎቻችንን እንድናስብ የሚያደርግ ነው ማለት ዳግመኛ የተወለደው ማንነታችን ይህንን የሚያስብ ነው ማለት ነው። ዘለዓለማዊ የሆነውን መንፈሳችንን በበረከት ሊሞላ የሚችል የዘለዓለምን በረከት መገለጫ ሊያደርገን የሚችል ሀሳብ በአእምሮ በልባችን ማሰብ እንዳለብን የፈቃድና የሀሳብ አለማችንን በዘለዓለማዊ መንፈሳዊ ሀሳብና በረከት ይመሙላት እንዳለብን ያንን ማሰብ እንዳለብን መጽሐፍ ቅዱሳችን ይናገራል። በተስፋ ደስ ይበላችሁ። ከዚህ ጋር አያይዘን ቢያንስ ማሰብ ያለብን አንዱ ምንድነው ካላችሁ የሚመጣውን ክርስቶስ ኢየሱስን ማስ ዳግመኛ የሚገለጠውን መድኃኒታችንን ቤዛችንን፣ የሚቤዥንን ፍጹም የሆነውን ተስፋችንን ሙሉ የሚያደርገውን ክርስቶስ ኢየሱስን ማስ ቤተ ክርስቲያን አይምሮን ሊሞላ የሚገባ ሀሳብ ምንድነው ከተባለ አንዱ የክርስቶስ መምጣት፣ ልባችን ላይ ሀሳባችን ላይ ፈቃዳችን ላይ አይናችን ላይ አይምሯችን ላይ ሞልቶ ሊፈስ የሚገባው ሀሳብ የትኛው ነው ሲባል ሀሳብ እመጣለሁ ያለን ጌታ መጥቶ ይመጣል። አሜን አሜን። ስለዚህ አእምሯችን ሊያስበውና ሊያስተውለው የሚገባው ሊሞላ የሚገባው በክርስቶስ ኢየሱስ መምጣት ነው ማለት ሌላው በመንፈስ ሐሳብ መሞላት ወይም የመንፈስን ሐሳብ ማሰብ ማለት የእግዚአብሔርን ቃል ማሰብ ማሰላሰል ምስጉን ነው በክፉዎች ምክር ያልሄደ በዋዘኞች ወንበር ያልተቀመጠ በኃጢአተኞች መንገድ ያልቆመ በእግዚአብሔር ቃል በእግዚአብሔር ህግ ደስ ይለዋል ህጉንም በቀንና በሌሊት ምን ይላል ያስባል ያሰላስላል አንድ ሰው ሊያወጣ ሊያወርደው ሊያስበው ሊያሰላስለው በቀንም በሌሊትም ሕልምም ቅዠትም እንዲሆንለት የሚገባው ነገር ምንድነው ከተባለ እግዚአብሔር ጋር አንዳንዱ ሰው ያጣውን ትላንትና ያመለጠውን ነገር ወይኔ ያለ እየተቆጨ አስባ ታቃላቸው። ወይ ደግሞ የሆነ ሰው የሆነ አንድ አካል የሆነ ነገር ተናግሮት ከሆነ እንዴት እሱ እኔን እንደዚህ ይለኛል፣ እንዴት እሷ እኔ እንደዚህ ትለኛለች፣ እኔ ለእሷ እንደዚህ የሆንኩላት፣ እኔ ለእሱ እንደዚህ የሆንኩለት፣ እንዴት እንደዚህ ዓይነት ነገር ይለኛል ብለው ያ የተባሉትን ነገር አመት የሚያስቡ ሰው አንዳንዴ በጣም ከሚገርም ነገር አንዱ ምንድን ነው ካላችሁ፣ በሞተ ሰው ከሚያዝ ነው። እንዳምታቃለ ሰውየው እኮ የለ ወይ ሴትዮዋ የለች፣ ምድረገጽ ጠፍተዋል። እነዛ የሞቱ ሰዎች እነሱ ግን አይምሯቸው ላይ ይዘዋቸው ያሉ ሰዎች አይምሯቸው እግዚአብሔር ስራዋን ሰጣት እሷ እኮ ያደረገች ነገር ብለው የያዙ ሰዎች አይምሯቸው ላይ ሀሳባቸው ላይ ኢብን ሰዎች የተናገሯቸውን የጎዷቸውን የሆነባቸውን ነገሮች የሚያስቡ ሰዎች አሉ። መጽሐፍ ቅዱስ ግን እግዚአብሔር ቃል ሲናገር እንደዚህ ላይ የጥንቱን ነገር አታስብም ያለፈውን ኢቨን እንኳን የተባላሸው ነገር አታስብ። የትላንት ድካምን፣ የትላንት ውድቀትን፣ የትላንት የትኛውንም አይነት ደስ የማሰኙ ፋይሎችን አታስብ፣ ተቃጥለዋል። መጽሐፍ ቅዱስ ሲናገር እግዚአብሔር ምስራቅ ከምዕራብ እንደሚርቅ ኃጢአት እንደዚህ ያደርጓል አይደል? ኢቨን እንኳን እስራኤላውያን ሰባ ዓመት የቆጠረውን የባቢሎንን ምርኮ ነጻ ከወጡ በኋላ የትላንትናውን ባርነት እንዳስቡ ይና ሰው የትላንትና እስረኛ የትላንት እስረኛ ሆኖ ዛሬ ላይ የዛሬን ማሰብ ያቀጠዋል። የነገን ማየት ያቀጠዋል። የጥንቱን ነገር አታስብ ነው አዲስን ነገር አደርጋለ ሁእርሱ ፈጥሮ፣ ምን ይላል። ስለዚህ አይምሯችን ላይ የአዲሱ ሰው ሐሳብ የእግዚአብሔር ቃል ሐሳብ በቀንም በሌሊትም እንድናስበው እንድናሰላስለው ልክ በግ የበላውን ሳር እንደሚያመነዥግ እንደሚያዋህደው እኔና እናንተ የተማርነውን፣ ያነበብነውን፣ የተካፈልነውን፣ የሰማነውን የእግዚአብሔርን እውነት ስናሰላስለው መንፈሳችን፣ ነፍሳችን፣ ስጋች፣ ሁሉ ነገራችን ላይ ይዋሃዳል። በፍሬ እንዲገለጥ ያደርገዋል። ስለዚህ ስለ መንፈስ ማሰብ የመንፈስ ፈቃድ ተገዢ እንድንሆን ያደርጋል። የመንፈስ ፈቃድ ባህሪያ እንድንሆን ያደርጋል። ያ ማለት ምን ማለት ነው? ፈጽሞ ለዚህ ዓለም ሐሳብ፣ ለዚህ ዓለም መንፈስ፣ ለዚህ ዓለም ለሆነው ነገር ቦታ አይኖረን። ልምጣ፣ ልሸጋሸግ፣ ልግባ ቢልኳ እንደ ምንም ተሸጋሽኮ የሚገባበት ቦታ አይኖረው። የሆኑ አካላት መተው እስቲ ቦታ ካለ አንተ አይምሮ ውስጥ ቦታ ካለ አንተ ሐሳብ ን ብለው ሊያሸጋሽጉ ቢመጡ የእናንተ አጠቃላይ የመንፈስ ፍቃድ የመንፈስ ሀሳብ ስለሞላባችሁ የእግዚአብሔር ቃል ስለተቆጣጠራችሁ እናንተ አይምሮ ላይ እናንተ ፈቃድ ላይ እናንተ ሀሳብ ላይ ቦታ አይኖረው። ጠላት የወረጉራቸው የሀሳብ ፍላጻዎች እናንተ ላይ ቦታ አይኖራችሁ። ኤፌሶን ምዕራፍ ስድስት ላይ እግዚአብሔርን ቃል ስታነቡ የእግዚአብሔርን ዕቃ ጦር ሁሉ ልበሱ፣ አንሱ ለምን ይመስል የሚንበለበሉት ማለት ምን ማለት ነው? ቀስት አይታችኋል አይደል? ጫፉ ላይ ምናምን እሳት አለው መርዛ ያንን ለጥጠው ሲወረውሩት እየተበለበለ በለበለ ሄዱ ነው የሚያውቀው። የሚንበለበለው ፍላጻ ምንድን ነው ከተባለ ከጠላት አለም የሚመጣው አይምሯችሁ ላይ የሚወረወሩ የጨለማ ሀሳቦች። እነዛን ሴጣን እያንበለበለ የሚያመጣቸውን የጨለማ ፍላጻዎችና ሀሳቦች እናንተ አይምሮ ላይ የማይገባው መቼ ነው ሲባል የእናንተ አይምሮ በእግዚአብሔር ቃል እቃጦር ሲሆን የእግዚአብሔርን እቃጦር ሄልሜት የመዳንን ራስ ቁር ያንን ሀሳብ የተሞላ ያንን ቃል የተሞላ አይምሮ ፈጽመው ጠላት የሚወረውራቸው የሚንበለበሉ የጠላት ፍላጻዎችና ሀሳቦች በዛ ሰው አይምሮ በዛ ሰው ሀሳብ በዛ ሰው ፈቃድ ላይ ቦታ አይኖራል። ምን ነው የሆኑት ሲባል ለጥሮ ይመለሳል። ለጥረው ምን ይላል የእግዚአብሔር ቃል ራሱ ይመልሳል። ለዚህ ነው መጽሐፍ ቅዱስ የእግዚአብሔር ቃል የጠላትን ኃይል ይመልሳል። አሜን አሜን። ቃሉን አልፎ አይምሯችሁን አይቆጣል። ቃሉን አልፎ ሀሳባችሁን አይቆጣል። ቃሉን አልፎ ልባችሁን አይወካው። አደማችሁ አደማት። በጣም ብዙ ሰው ሰው የተናገረው ጠላት እያንበለበለ የሚያመጣው ለምሳሌ በወይዘሮ ማልበ አማረች ልበ በወይዘሮ አማረች እየተንበለበለ የሚመጣውን ሀሳብ እናንተ አይምሯችሁ በእግዚአብሔር ቃል የተሞላ ከሆነ ወይዘሮ አማረች ምታ የሆነ የሆነ ነገር ስትላችሁ እናንተ ደግሞ የእግዚአብሔር ቃል የምትመልሱ። አሜን። ለዚህ ሐሳብ ቦታ ይህን ሐሳብ አልገዛው የኔ አላደርግም መልሼ ደግሞ አትሙፊ ያልሸጠው እኔ የተሞላሁት የማን ሀሳብ አለ የእግዚአብሔር ሀሳብ አለ ስለዚህ አንድ ሰው አይምሮ በእግዚአብሔር ቃል የሚሞላ ከሆነ የእግዚአብሔርን ቃል የሚያስብና የሚያሰላስል ከሆነ ለየትኛው አይነት የስጋ የሰው የዓለም ሀሳብ ቦታ አይኖርም ለምን ቀድሞ የምታሰላስሉት ነገር እናንተ ወርሷችኋል ተቆጣጥሯችኋል አይምሯችሁ በእግዚአብሔር ቃል ቁጥጥር ስር ነው ያለ አይምሮአችሁን፣ የበላ የሆኑ የሚገዛው ባሪያ የሚያደርገው የእግዚአብሔር ሐሳብ። ስለዚህ መጽሐፍ ቅዱሳችን ከምታዩትና ከምትሰሙት ምን በ ለምን የሚገባው በአይን፣ የሚገባው በጆሮ። እናንተ እናንተ 24 ሰዓት ላይ መትን የምነግራችሁ የሆነ ፊልም ላይ ተጠዳችሁ ቁጭ ካላችሁ ሞልቶ ይገነፍ ይልግ ትክትክ ይተከተክና ምን ይላል? ይገነፍ ይላል። ገንፍሎ ፊታችሁ ላይ ይታያል፣ ወሬያችሁ ላይ ይታያል፣ ስብከታችሁ ላይ ይታያል። አንዳንድ ሰው ታውቃላችኋለን። መድረክ ላይ እያገለገሉ እዛ ተጥደው የነበሩበት የጀበና ቡና ስር እዚህ ሲገነፍተው ስብከታቸው ላይ ገንፍሎ ይታያል። ትምህርታቸው ላይ ገንፍሎ ይታያል። ጸሎታቸው ላይ ገንፍሎ ይታያል። የት ነው የተንተከተከውና ከተባለ እዛች የጀበና ቡና ቦታ። መጽሐፍ ቅዱሳችን የአሮጊቶች ተረታይ አሮጊቶች ይተረት፣ የትውልድ ታሪክ የሚቆጥሩ ሰዎች፣ እኔ የጀግናው የባላምባራስ የልጅ ልጅ ልጅ ልጅ ነኝ፣ ሻሮ ቆይ ነበሩ፣ የደጃዝማች ምናምን ብለው ያንን የሚያወሩበት እንትን የሆነ የሚታይበት ሁኔታ ታያለህ። ስለዚህ አንድ ሰው ቦታ መምረጥ አለ፣ ውሎ መምረጥ አለ። የሐሳብ ዓለሙን ሊስተካከል ጤነኛ ትክክለኛ የሐሳብ ዓለሙን ሊቆጣጠር የሚችል የእግዚአብሔር የሆነው ነገር ብቻ መምረጣል። አንድ ጊዜ አንድ አገልጋይ ሲኒማ ቤት ገባ። ስሪጊ ምናምን የሚባል ነ ያጣል መነጽር አርጋች እና ዝናብ ሲዘም እናንተ ላይ የዘነበ ነው ይመስላል ሲኒማ ቤት እና ያንን ፊልም ከመጀመሪያ እስከመጨረሻ አየ ጨረሰና፣ ሲወጣ እንደዚህ አይምሮ ሆነ ተያዘበት፣ ሀሳብ ዓለሙ ተያዘበት። ከዛ መንገድ ላይ ምን ይ በአይኔ የገባ ው ማስገባት የሌለበትን ነገር የሆነ ቦታ ላይ ሄዶ ካስገባ ወጣ ለማለት እሱ መጀመሪያ መውጣት አለ። ከዛ ዓለም መውጣት ከዛ ስፍራ መውጣት ከዛ ፈቃድ ከዛ ረሃብና ምኞት መውጣት አለ። እና አንዳንድ ጊዜ የሁላችሁ ስም ነው የትኛውም አይነት አካል ቢጎዳችሁ ጉዳቱን እና የጎዳችሁ ሰው የምታስቡ ከሆነ እርግጠኛ ልንገራችሁ፣ ይበልጥ እየተጎዳችሁ። ማሰብ ያለባችሁ ነገር ምንድን ነው? የጌታን ምሕረት ስ አሜን። በእግዚአብሔር እንዲሁ ይቅር እንዳለኝ ወንድሜን ይቅር እለዋለሁ፣ እህቴን ይቅር እላለሁ። የእግዚአብሔር ሰው ሲጎዳችሁ የጌታን ምሕረት የምታስቡ ከሆነ እናንተ ውስጥ ሞልቶ የሚፈሰው ምሕረት ይቅርታ ነው። እግዚአብሔር ይመስል ሴጣን ግን ምንድን ነው የሚያደርገው ከተባለ፣ ተጎዳችሁ። ከዛ ምን ታደርጋላችሁ? እንትን ቀንም ቢብላኝ ዝም አልኳት። ከዛ ሴጣን ያቀብላል። እየተደጋገመኝ እየተንደረገረ ነው የሚመጣ አሳባን እንትን ቀንም እኮ እንዲህ ብላኛለች እንዲያውም ለሆነ ግን ገላምታኛል እያመለክን አብረን እያለን እንዲህ ሾፍ አርጋኝ እንዲህ ምላሷ መውጣት ይቀራል። ለምን እስክትሉ ድረስ ትከሻ ገፍትራኝ እኮ ነው የሄደችው። ሰው ከጨች አምልኮ፣ አምልኮ በትከሻ ገፍትሮ ሄዳ እስቲ ፍርድ ጊዜ ወዘ እሷን በጌታ ናት። እውነት አንቺ በጌትናሽ ምንላችሁ? ነው እያብሰለሰላችሁት የምታደርጉት ነገር መርዝ ነው እናንተ ይገላችሁ። ስለዚህ ስለ መንፈስ ማሰብ ማለት ስለ መንፈስ ማሰብ ውስጥ ጥላቻ የለም፣ ቅናት የለም፣ አድመኝነት የለም፣ ጎጠኝነት የለም። ስለ መንፈስ ማሰብ ውስጥ ያለው ምንድን ነው ሲባል የእዚር የእግዚአብሔር ሀሳብ ፍቅር፣ የሚጠላት የሚረግልት። ስለዚህ ስለመንፈስ ማሰብ ምንድን ነው ነው የሚለው ህይወትና ሰላም ነው ይላል። አንድ ሰው ስለመንፈስ ማሰብ ከጀመረ፣ ስለ እግዚአብሔር ካሰበ፣ ስለ ዓለማዊ ነገር ካሰበ፣ ስለመንፈሳዊ በረከት ካሰበ፣ ስለክርስቶስ ኢየሱስ ምጽአት ካሰበ ከሆነ እርግጠኛ ነው የምነግራችሁ እሱ አካባቢ ህይወት ሰላም አታችሁ እንኳን ያነሰው ሰው ስታገኙ በማግኘት በማግኘታችሁ ብቻ ሰላም አሜን። ህይወትና ሰላም የሚበዛበት መንገድ አንዳንዱ ሰው ይጾማል፣ ይጸልያል በጣም በእግዚአብሔር ፊት ብሎ ይጾም ይጸልይ እና ልክ ጾም ጸሎት ከጨረሰ በኋላ ግን ጾም ጸሎት እንኳን ይጸልይ ሰት እዛ አስቀምጦት ነው

የሚገለጣለን የእግዚአብሔር ልጅ ማነው? የእግዚአብሔር ልጅ ማነው? አሁን በጣም ብዙ ሰዎች መንፈሳዊ የሆኑ ስለሚመስላቸው በምድር ላይ ያለው ከመጀመሪያው አዳም እስከመጨረሻው አዳም ያለ በሙሉ የእግዚአብሔር ልጅ ነው ብለው የሚያስ ሰዎች አሉ። የማ ልጆች መጽሐፍ ቅዱስ እግዚአብሔር የፍጥረታት ሁሉ ፈጣሪ ቢሆንም አባትነቱ ግን በክርስቶስ ኢየሱስ ለልጃ አጠቃላይ የሰው ልጆችን በሙሉ የእግዚአብሔር ፍጡር ነው የሚላቸው ፍጡር ናቸው ይላል። በክርስቶስ ኢየሱስ የሚያምኑ ሰዎችን ግን መጽሐፍ ቅዱስ ሲናገር ልጆች ይላል። ስለዚህ እግዚአብሔር የፍጥረታት ሁሉ ፈጣሪ ነው፣ አምላክ ነው። አባትነቱ ግን ለማን ብቻ ነው? በውድ ልጁ በክርስቶስ ኢየሱስ ደም የጸደቁ ዳግመኛ የተወለዱ አዲስ ፍጥረት የሆኑ የእግዚአብሔር ልጆች ናቸው። ክርስቶስ ኢየሱስን ያላመኑ በክርስቶስ ኢየሱስ የመስቀል ስራ ያልጸደቁ ያዳኑትን ግን የትኛውንም አይነት ሃይማኖታዊ ስርዓት ቢፈጽሙ ልጃል አይታችኋል? ኒቆዲሞስ የሚባለው ሰው ሃይማኖተኛ፣ የሃይማኖት መምህር አስተማሪ፣ የአይሁድ አለቃ ወደ ኢየሱስ መጥቶ ከእግዚአብሔር ዘንድ እንደሆንክ እናምናለን፣ አንተ የምታደርጋቸው ነገሮች ማንም ሊያደርግ አይችልም ሲለው ጌታ ኢየሱስ ምን አለ? ሰው ዳግመኛ ካልተወለደ በስተቀር የእግዚአብሔር መንግስት ላይ አይችልም ልጅ ሊሆን የትኛውም አይነት ሃይማኖታዊ መሪ ቢሆን የትኛውንም የሃይማኖት ተከታይ ቢሆን በክርስቶስ ኢየሱስ የመስቀል ስራ ሞቱን ትንሣኤውን ያላመነ ከሆነ እርግጠኛ የምነግራችሁ ፍጡር ነው እንጂ የሚለው የእግዚአብሔር ልጅ ብሎ አይጠራም። ልጆች ማናቸው ሲባል በክርስቶስ ኢየሱስ እናምን በሞቱ በትንሣኤው አምነው የጸደመ አዲስ ልብ አዲስ መንፈስ አዲስ ሕይወት ከክርስቶስ የተቀበሉ ሰዎች እነሱ የማን ልጆች ናቸው? የእግዚአብሔር ልጆች ናቸው። እድገት ይለያያል። ልጅ ሆነናል። በእግዚአብሔር ቤት ውስጥ ልጆች ነን። የልጅነት እድገትን ግን ይለያያል። የመጀመሪያው እድገት ምን ተብሎ ነው የሚጠራው? ልጆች የሆኑ ሕፃናት ምኖች? አቤት ምኖች? ድምፃችሁን አልሰማሁም። ህፃናት። አዎ ስለዚህ ህፃናት ብሎ የሚናገር ገላትያ ምዕራፍ አራት ቁጥር አንድ ላይ ሮሜ ምዕራፍ ስምንት ከቁጥር 14 እስከ 17 ልጆች ብሎ የሚናገረው ዳግመኛ የተወለዱ የህፃንነት ደረጃ ልጅ ሆኖ የህፃንነት ደረጃ የህፃንነት ደረጃ ላይ ለኃላፊነት የማይበቃ በሞግዚት ስር የሚተዳደረው ህፃን ልጅ በእናቱና በስራተኛ ሞግዚት ስር ነው የሚሆን። ሁሉ ነገሩን የሚያደርገው ማን ነው? ሞግዚቱ ነው፣ ወይ ደግሞ ወላጆች ናቸው። በእግዚአብሔር ቤት ውስጥ በህፃንነት ደረጃ ላይ ያሉ ሰዎችን አገልጋዮች በብዙ አቅጣጫ የማሳደግ የመንከባከብ ሁሉ ነገራቸውን የማድረግ ኃላፊነት አለባቸው። በሞግዚት ስር አንድ ሰው ወደ ኃላፊነት ወደ እድገት ደረጃ የሆነን ነገር ራሱን ችሎ ሊኖርም ወደ ማስቻል ደረጃ እስኪመጣ ድረስ ያለው ጊዜ ራሱን ችሎ መጸለይ፣ ራሱን ችሎ መጾም፣ ራሱን ችሎ ቸርች መሄድ እና ተብሎ ሳይሆን ተደውሎበት ሳይሆን በብዙ አቅጣጫ ብዙ ነገር ማንሳት እንችላል። ዛሬ ላይ በጣም ብዙ ሰዎች በእግዚአብሔር ቤት ዓመት አስቆጥረው፣ ሁለት ዓመት፣ ሶስት ዓመት፣ አራት ዓመት፣ አስር ዓመት፣ አስራ አምስት ዓመት ሆነው ግን ህፃናት የሆኑ ሰዎች ያላደጉ ሰዎች እንዳሉ መጽሐፍ እነዚህ ሰዎች ምን ይላቸዋል። ህፃናት ብቻ ሳይሆን ስጋውያኑ እናንተ ከጊዜው የተነሳ ምን ያስፈልጋቸዋል? አጥንት በጋጥ ደረጃ ብድረስ ነበረባችሁ ይላቸዋል እብራውያኑ ግን አሁንም እንድናቸው ህፃና የሚያስፈልጋችሁ ወተት ነው። ሴሪፋም ነው። እየሰማችሁ ነው። አሁንም የሚያስፈልጋችሁ የመጀመሪያ የህፃንነት ትምህርት ነው። አጥንት መቆርጠም አጥንት መጋጥ ደረጃ ደረሳችሁ። ለምን እናንተ ላይ የሚታየው የህፃን ህፃን ታውቃላችሁ። አይቀና ወንድም አይቀና ይላል። የትኛውንም አይነት ነገር የሚያሰኘው ምንድን ነው ካላችሁ ቀደስደስ የምትለዋለሁ ምናምን የሚፈ ዛሬም ልንገራችሁ፣ በእውነት ነው የምነግራችሁ፣ እንደ እግዚአብሔር ሰው በትንቢት ላይ የሚጠለጠሉ ረሃባቸው፣ ጥማታቸው፣ ናፍቆታቸው ትንቢት የሆኑ ሰዎች ህጻናት ናቸው። የቀንም የሌሊት ረሃባቸው፣ ጥማታቸው፣ ናፍቆታቸው ነብይ ጋር እንትን ቦታ ምናምን እያሉ እግራቸው እስኪቀጥን ጫማቸው እስከሚያልቅ ድረስ ገንዘባቸውን እየበተኑ በብዙ አቅጣጫ ምንም ፍሬ ያላፈሩ ሰዎች እነማን ናቸው ካላችሁን፣ ህፃንነት ደረጃ ህፃን የሚያታልለው ከረሜ ዛሬም በጣም በብዙ ከረሜላ በሚመስል ትንቢት የሚታለሉ ሰዎች ጠፍታለች ትንቢት የምትፈልጉ ትመስ ሻሞ እኮ ምን ከረሜላ ሆነ ትንቢት ይምርቁ የበሰሉ ሰዎች ግን ትንቢቱን ይፈትሻል። የሚሄዱበትን ቦታ ይመርታል። ሙ ስለተባሉ፣ ስለተጋበዙ አይ የትኛውንም አይነት ነገር ሰው ስላላቸው አያደርጉ ሪል ዲሰርኒንግ ስፕሪት አለ አላቸው። ዛሬ በብዙ አቅጣጫና መንገድ ህፃን በትንሽ ነገር አይታለልም። እዚህ ጋር ከረሜላና የሆነ ትልቅ ዋጋ ያለው አንድ ኩንታል ጤፍ ብታቀርቡለት የቱ ነው የሚመርጥ? አንድ ኩንታል ጤፍ ከረሜላ ነዋል። ለምን ዛሬ ላይ የሚገርም መንፈሳዊ ትምህርት አዘጋጅታችሁለት የጠርመሳ የትንቢታዊ ኮንፍራንስ ይባል

መልዕክት የመለየት እንኳን አቅም ትንቢት የመለየት አቅም እውነተኛ ሐሰተኛ ናቸው የሚለውን ፍሬያቸውን አይተው የመለየት አቅም ጋጥኳቸው አይለም። ወተቱን እንኳን አንፈልግም የሚሉ ናቸው። በግድ እኛ አድገና ጨርሰናል የሚሉ አዳዲስ መገለጥ፣ አዳዲስ ምናምን መምጣት አለበት እኛ አዳዲስ ነገር የምንፈልገው የሚሉ ሰዎች ናቸው። ግን የሚያስፈልጋቸው ወተት ስለሆነ በግድ ጋጥኳቸው መጋት ማለት ምን ማለት ምን እንዲዛችሁና እርስና እርሱ ምን ብላችሁ ፈልቅ ቃችሁ በግድ ና ተማር ብላችሁ። ሁለተኛው የጎልማሳነት የአዋቂነት ደረጃ ምዕራፍ ስምንት ከቁጥር 17 ጀምሮ ያለ ውስጥ ሙሉ ኃላፊነት ይሰጠዋል። ኃላፊነትን የመወጣት አቅም ያለው ሰው የትኛውንም አይነት ኃላፊነት ብትሰጡት በእግዚአብሔር ቤት ላይ ያንን ኃላፊነት መወጣት የሚችል ቁመና ያለው ሰው መንፈሳዊ ጎልማሳ ሰው? ያደገ ሰው ራሱን የሚመራ ሌላውን መምራት የሚችል ቤቱን መምራት የሚችል ጎልማሳነት ደረጃ ላለ ሰው ኃላፊነት የመቀበል ኃላፊነትን የመወጣት ኃላፊነትን የማድረግ የመገልገል፣ የማገልገል የትኛውንም አይነት መንፈሳዊ ኃላፊነቶችን በሙሉ መወጣት የሚችል ምናለው ሲባል አይምሮ አድጓል። መጽሐፍ ቅዱስ ሲናገር ምን እንደሚጠቃላችሁ ጳውሎስ እንደዚህ አለ በመንፈስ እጸል ያለው በአይሮ እጸል ያለው ጾም ጸሎት ብለው ሶስት ቀን አራት ቀን ተራራ ላይ ወጥተው አዳማ ተራራ ላይ ሐዋሳ ታቦር ተራራ ምናምን ሄደው አንድም መጽሐፍ ቅዱስ ሳይከፍቱ ሳያነቡ ጀምረው እስከሚጨርሱ ድረስ ብለው አልጸለዩ። አይምሯቸው ምን ባሉ የእግዚአብሔር ቃል አይምሯቸው እስኪ። ጳውሎስ ግን እንደዚያ በመንፈስ እጸል ያለው በአይምሮ አድግ ያለው አይምሮ ያድጓል። በእግዚአብሔር ቃል አይምሮ ይመስሏል። መጽሐፍ ቅዱስ ሲናገር የምታደርጉትን ነገር ሁሉ እንደ እግዚአብሔር ቃል በእግዚአብሔር ቃል ላይ የጎለመሱ ሰዎች አዋቂ ደረጃ ላይ የደረሱ ሰዎች በክርስትና እድሜያቸው አስር ዓመት ከሆነ የአስር ዓመት እድገት አላቸው። አስራ አምስት ዓመት ከሆነ የአስራ አምስት ዓመት መንፈሳዊ ምን አላቸው። ለዚህ ነው መጽሐፍ ቅዱስ ሲናገር አዋቂ የሆነ ሰው ወይ ደግሞ ጎልማሳ የሆነ ሰው ማደጉ በነገር ሁሉ ይገለጣል እንጂ ግማሽ እድገት። ባላንስ ያ ሲያወራ ባላንስ አድርጎ ሲያስብ ባላንስ ሲናገር ሲያገለግል ባላንስ አድርጎ ጣም ያላደጉ አገልጋዮች ካያቸዋቸው አንዱን እየሰበሩ አንዱ ማዳን ንግግራቸው ባላንስ ያለው ነገር አታገኙ፣ የበሰለ ነገር አታገኙ። ትምህርታቸው ሚዛናዊ አይደለም፣ ስብከታቸው ሚዛናዊ አይደለም፣ አጠቃላይ ነገሮቻቸው ሚዛናዊ አይደለም። ያደጋለ አዋቂ የሆኑ ሰዎች የጎለመሱ ሰዎች ግን ሪል ምን አይነት ነገር አለባቸው ሲባል ሪል ባላንስ የሚያወሩ መርጠው እንደመጣላቸው የመጣላቸውን ሙሉ ምን አይነት አይዘባ አንዳንድ ጊዜ አይታችኋል አይደል? እንግዲህ ዛሬ ማካፍላችሁ ቃል ማገለግላችሁ ቃል የሚገርም የሚገርም ኧረ በጣም የሚገርም ነው። ዘፍጥረት ምዕራፍ አንድ ላይ አዳምና ሃይዋንን እግዚአብሔር ምን አለ ምን አለ ፈጠራ አዳምና ሃይዋንን ፈጠረ ብሏችሁ ወገኖቼ እንግዲህ መጽሐፍ ቅዱስ የእግዚአብሔር ቃል ብሉ ይላል፣ ጠጡ ይላል፣ ልበሱ ይላል። አንተ መኪና ያስፈልጋል፣ መብል ያስፈልጋልና አዳምና ሔዋንን አስተው እሱ ያለው ሌላው ሰው ያነሳው ርዕስ ሌላ ነው። እያወራ ያለው ግን ምንድነው የተነሳበትንም ማዕቀል የሚያወራውንም ማዕቀል ለመከተል ብትፈልጉ የሆነ ሰው ተገልግሎ ወጣና ምንድነው ዛሬ የተካፈላችሁት ሲባል ዝም ብሎ ሲበር ነበር። ምን እንዳለ እንኳን የቱን ሊያዘው ስከት ነው ሌላ ሌላ ሌላ የትኛውን መያዝ እንኳን እስከማ ብዙ ነው ይላል። ምንድነው ምን ነው ሲባል ይሄ ሰው ገና ዋጋ አለ። አልጎለምስ ማላደግ ይሰማችሁ ነው። ዘማሪ ሆነው መዝሙር የሚመርጡት ወሎ ስለሆነ ብቻ ቺክቺካ ስለሆነ ብቻ ዋልስ ስለሆነ ብቻ ሳይሆን መዝሙራቸው ፍሰቱን ያስታውቃል። አንዳንድ መዝሙሮች አይታችኋል አ ጠላቱ እንኳን ምናምን የሚለው መዝሙር ላይ ቀጥሎ ደግሞ ሌላ ነው? ጠላት ወልቋል ብኮ ጀመረ፣ ከጠላት ጋር የተገናኘ መሆን አለበት፣ ጀምሮ ስጨርሳል። አረ አሁን እያመሰገነ ምስጋና ምስጋና ይልና አንድ ሪትም ስለሆነ ብቻ ቀጥሎ ምን ይላል? ሌላ ውስጥ ለምንድን ነው ዝብርቅርቅ ያለው ከተባለ፣ አልመሰሉም። ዘማሪዎቹ መዝሙር ሲመርጡ አልመሰሉ ማንምማ አላወቁ ጎልማሳና ደረጃ የጎለመሱ ሰዎችስ

ልማት እሪም የኮለመሱ ሰዎች አዋቂ ደረጃ ላይ ደረሱ። ሰዎች ካያቸኋቸው ደጋግመው የሚሉት ነገር የለም። ኢቨን እንኳን ሐሳባቸውን ለመጨረስ ጊዜ ያጥራቸው። ያደጉ ሰዎች መገለጫቸው ምንድን ነው ከተባለ ጀምረው የሚጨርሱ ኃላፊነት በኃላፊነት ስሜት ነው። የትኛውንም አይነት ነገር ያሉ ታውቃላችኋል ሰው